ውድ ቤተሰቦች፣ የትናንትና ቤላና ቤኔ ቪዲዮ ለቀዋል። ቪዲዮ የሚለቀቁ ስለ አብርሽ ስለ ሩታ ነው ማለት ነው። እና እኔ በጣም ነው የተናደትኩባቸው እውነት ለመናገር ማለት ነው። መናገርም አልፈለግኩም ነበር፣ ግን በጣም ያስጠላል፣ ይደብራል። ምን ነው እናንተ እህት የላችሁ? ሌላ እንኳን እህት እሺ፣ እህት እንኳን አይኑራችሁ ማለት ነው። ለምን በዚህ ናክል ለሩታ እንደዚህ ትጫወቱበታላችሁ? ነገደችሁበት እኮ፣ ይበቃል። ሸቀላችሁበት እንዴ ከሀገራችሁ፣ ሀገር ለቀየረችላችሁ፣ ከአለባበሳችሁ አለባበሳችሁን ቀየረችላችሁ እኮ አይበቃም? በዚህን ያክል ማስመሰል አይደብርም? ሰውን አታክብሩ፣ ለእሷን ቦታ አትስጡ፣ ግን ፈጣሪያችሁን አትፈሩ? ረ ፈጣሪያችሁን። በተሰጣችሁ ነገር፣ በትንሽም ነገር ተቃቅማችሁ ኑሩ። ይበቃል፣ ማስመሰል ይበቃል። በልጅ ላይ አትነግዱ። በጣም ያስጠላባቸዋል። በጣም ይደብራል። ደግሞ ሲቀጥል ሁላችሁም አስመሳይ ናችሁ። እንደናንተ አስመሳይ ሰው እኔ አይቼ አላቅም። እውነት በህይወቴ ብዙ ሰው አይቻለሁ። ብዙ ሰው ስራ የሚሰራ ብር የሚፈልግ ሰው አግኝቻለሁ። ግን እንደናንተ አስመሳይና ብር ዶላር የሚወድ ሰው እኔ አይቼ አላቅም። አውዝብላ ሂ ሚነ ሸይጣን ረጂም ወላሂ ሀስቢያላ ምናምን ወኪል እኔ እንጃላችሁ ወይኔን እንጃላችሁ። ለነገ ለቤታችሁ የዝች ልጅ እንባ። እውነት በጣም ይደብራል፣ በጣም ያስጠላል። ከልክ በላይ ያለፋችሁ። እውነት ታሳዝናችሁ። በቃ ተዋት፣ ከምሬ ነው ምላችሁ። በጣም ያስጠላል። በዚህን እክል መነገድ፣ በዚህን እክል መጫወት። ምን ነው በሰው ዘንድ ስለተወደደች፣ ስለተደነቀች፣ ጀግና ስለሆነች እናንተ ምን አረገቻችሁ? ምን በደለቻችሁ? እኔ ምንም ነገር አለለም፣ ግን የስራችሁን ይስጣችሁ። ሩታን እንደዚህ እንዳረጋችኋት እንደዚህ እንዳንከራታታችኋት ማለት ነው የእናንተም ህይወት ይንከራተት። እውነቴ ነው ምላችሁ። ሴት ልጅ ነኝና ዛሬ ትላንትና በሰማሁት ነገር የእውነት ነገር እንደዚህ ካረጋችሁ ሩታ ላይ በጣም ግፈኛ ናችሁ። እያበላቻችሁ እያጠጣቻችሁ፣ ቤቷ ከፍታ እየሰጠቻችሁ ምን ነው ምን ነው? እነዚህ ልጆች ቢኖሩስ ምን አለበት ምን አረጉ በእናታችሁ አረ በጣም ይደብራል? በእህት መጨከን በጣም ያስጠላል ውድ ቤተሰቦቼ እውነት ለምንም ታለቅሻለች ትሉኛላችሁ እኔ የሰማሁት ነገር ብትሰሙ ታብዳላችሁ ለምን ይሆናል ምን አረገች ምን በደለች እንዴ ካልፈለገችው በስነ ስርዓት ለምን አትሸኝም በቃ ተው አትኑርበት አታስመስሉ በተለይም ደግሞ አቤላ በጣም ነው የሚያስጠላብህ በጣም ነው የሚደብርብህ እውነት እህቶች አሉህ። እህቶችህን ለምን አታይም? ሩታ ስለተወደደች ሩታ ስለምታደንቋት የሩታ አድናቂዎች ይወዱኛል ብላ ይህን ግፍ ለምን ነበርክ። አብርሽ ነበርክ። አብርሽ የሚንቀሳቀስበት ቦታ ሁሉ ቦታ ነበርክ። ከጀርባው የምትቀርጸው አንተ ነበርክ። አቤላ ለምን ታስመስላለህ? እዚህ ጋ አቤላ አታስመስል። በቃ ይብቃህ። ተዋት። እውነት ትኑርበት እች ልጅ ትኑርበት፣ በሰላም ትኑርበት። ተዋት አያስፈልግም። በቃ በቃ ተዋት። ህይወቷንም ትዳራንም ቢሆን ፈታ ትኑርበት። ማርገዝ ብርቅ አይደለም፣ መውለድ ብርቅ አይደለም። በሩት አልተጀመረም። እሷ ስትኖር ነው ሁሉም ነገር ሰላም የሆነው። ልጅቷ ሰበረችኋት፣ ተጫወታችሁባት። እንደ ልክ ማለት ሁለት ዓመት በሙሉ ነገዳችሁባት፣ አሳደጋችሁባት፣ ዩቱባችሁን ማለት ነው። እና ዛሬ ጋሽ የላምጣ ምናምን እውነተኛ ታሪክ ከሆነ ለምን በውስጥ አስጨርሱም? ካሜራ መደቀል ምን አስፈለገ? መደቃቀል ምን አስፈለገ? ሩታን እንድትጠላ እንድታረጉ ማለት ነው። ሆነ ትንሽ እንኳን ያሉ ኦዲንሷ ያሉ የሚወዷት ተህቷ እንዲጠላ እንድታረጉ ነው። ካብርሽ እንኳን ስትለያይ ማለት ነው። ማን ነው ካሜራ ማን? አንተ አይደለህም? ማን ነው የሚቀርጸው? ጎበዝ ከሆንክ ማለት ነው። ነገ እኮ ሩታ ተለያይተን ብላ ስትናገር በህዝብ ዘንድ ትጠላለች፣ ሰው ይጠምዳታል ብለህ ለምን ካሜራውን አላቆምክም? እሷ በውስጥ እንጨርስ ስትል ለምን ካሜራ ደቀናችሁ? ይው እየተሰደበች ነው። የልጇን ከአባቷ ተለይታ ለማኖር እያሉ ነው የሚጨፍሩበት። ለምን መጀመሪያ የት ነበር? ካቤላ መረጃ ሁሉ ይደርሰናል። አቤላ ተው ግፍ ነው፣ እውነት ግፋ ትስራ። ነገ ለእህቶችህ ለራስህ ትዳር ትይዛለህ። ከምር ይብቃችሁ፣ በቃ ይብቃ። እኔ ቤተሰብ በጣም ነው ያመመኝ፣ እውነት። በዚህ ልክ በሴት ልጅ መጫወት እንዲ ለአብርሽ ካዘናችሁ ለሩታ ካዘናችሁ ሚዲያ ምንም ነገር ይዛችሁ አትምጡ ትዳራቸው ይመለስ ካላችሁ በውስጣችሁ ጨርሱ ያለ ችግር በውስጥ ፍቱ እና የመርካቶ ሱቅ ይመስል ማለት ነው በየዩቱባችሁ እየሄዳችሁ በእነዚህ ትዳር አትነግዱ ልጆች ይኑሩበት እንዴ የእነሱ ትዳር ምን አርጋችሁ ለናንተ ለእናንተ በተለይም ደግሞ አቤላ በጣም ነው ያዘንኩበህ እውነት በጣም ከምሬ ነው ምልህ እኔ ሴት ልጅ ነኝና ተማርሬ ያለቀስኩትን ባዝም ብሎ አይቀርም ነበር። ካብርሽ የሚሄድበት ቦታ፣ አብርሽ የሚሰራውን ስራ ሁሉ ነገር ታውቃለህ። በሳቱ ለምን እንትን አላልክም? ለምን አላስቆምከውም? አብርሽ ይደብራል፣ ያስጠላል፣ ባለ ትዳር ነህ። ከሌሊቱ ተነስቶ እስከ ማታ ድረስ ሳክሮ ሲመጣ፣ ከቤት ሲዘል፣ ከማንም ሴት ጋር ሲዘል አንተ ነበር ካብረሃው። ለምን ትዳርህን ይሻልሃል አላልከውም? ለምን አልመለስከውም? ሁላችሁ ለነዚህ ትዳር ሁላችሁም ተጠያቂ ናችሁ። ዳኒ ጽጌ፣ አቤላ ሁላችሁም ተጠያቂ ናችሁ። ጽጌ ደግሞ ሆን ብሎ ቪዲዮ እንዲለቀቅ ያረግሽው አንቺ ነች። ጽጌ ሁላችሁም ተጠያቂ ናችሁ። እውነት ለእነዚህ ልጆች ትዳር እናንተ ናችሁ ተጠያቂ። በተለይም ደግሞ ሩታ አንድ ነገር ብትሆን ተጠያቂ እናንተ ናችሁ። እያሽከረከራችሁት ይሄ ጅል አብርሽ ማለት ነው። የዋህነቱ እያጠቃው ማለት ነው። ገና ሕይወትህን ያበላሹብሃል። እውነቴ ነው እመነኝ። ጠብቅ፣ ካነቃህ ማለት ነው ወደ ራስህ ካልተመለስክ አብርሽ። ምን ሆነህ ነው? ምነክቶህ ነው? እኔ ግራ የሚገባኝ ነገር የድሮ አብርሽ የት ሂዶ ነው? ሲጀመር ከጽጌ ከተጨመርክ በኋላ አንተ መቼ ሰላም አለ? መቼ ሰላም አግኝታችሁ ታውቃላችሁ? በጣም ነው የሚያሳዝነው ነው፣ በጣም ነው እውነት። ልብ ይነካል። በዚህ ናክል አብርሻ፣ አንተ ወንድ ልጅ ነህ። ምንም አልልህም። እኔ ያልሰድብህም። አንተንም ጭምር እየተጫወቱብህ ነው። ነገር ግን ተመለስ ወንድሜ። ማንም አያዋጣህም። ትዳርህ ነው የሚሻልህ። እቤትህ ነው የሚሻልህ። ሚስትህ ናት ምትቻለህ። ችግር የለውም እኮ ዛሬሩ ተጥላህ ብቴ ነጌም ደግሞ ሌላ ይዘህ ትመጣለህ። ነገር ግን ግፍ እህታለህ እናታለህ በጣም ለሚወድህም ሰው ዋጋ የሚከፍልልህም ሰው ለምን ዋጋ ከፈለልኝ ብላህ ማ አዙረህ ማየት አለብህ። በቃ በደል ይብቃ፣ የሩታ በደል ይብቃ። አታስመስሉ፣ አትነግዱባት። በቃ ለሰጣችሁ ነገር ፈጣሪያችሁን አመስግኑ። እስከዛሬ ነገዳችሁባት፣ በላችሁባት፣ ጠጣችሁባት፣ ቀየራችሁባት፣ ይብቃ። በጣም ያማል፣ እውነት። በጣም ነው ያማል የሰማሁት ነገር፣ እኔ በጣም ነው ሚያማው። ለምን አቤላ እያስመሰልክ ለምን እኛ ሩታን እየደገፈ ነው ሩታን እያገዛት ነው ብለን አንተን ስንሻረሽር አንተ ለአንተ ስንዋጋ ግን እየደቀናችሁ ቪዲዮ የምትሰሩት መጀመሪያ ነበረ መጠንቀቅ ተወታውንም ትሂድ እውነት ሩታ ይጂ ታይ ይሄ ትዳለ አንቺ አይሆንሽም በቃ እኔ ነበርኩ ዋነኛውም ነገር አብርሽና ሩታ እንዳይለያዩ የምፈልገው ግን እስከ መቼ በዚች ልጅ እየተጫወታችሁ እየጨፈራችሁ አይደብርም ግን እስከ መቼ አረ፣ በጣም ያሳዝናል። በጣም ይደብራል። እና ወደ ራሳችሁ ተመለሱ። ችግር ካለም ደግሞ እናት አባትን አታሰድቡ። ችግራችሁን በውስጥ ጨርሱ እና የሰውን ህመም ተረዱ። እንደ ልጅታ ትኑርበት። በቃ አይደብርም? በዚህን አክል ምን ነው ሰው እንኳን እንደዚህ አይደርግም።